ጽንሷ ከታወቀ ከተረዳ በኋላ መጽነሷ ከታወቀ ከተረዳ በኋላ ከዚያ በኋላ ሁለቱ ጣምራ አንድነት ግንኙነት አያደርጉም። ይሄ በሥርዓተ ቤተክርስቲያን ክልክል ነው። አሁን ብዙ ይህንን ህግ እየጠበቀ አይደለም። ብዙ ዘማዊ፣ ነፍሰገዳይ ለሀገርም ለቤተ ክርስቲያንን የማይሆን ትውልድ የበዛው ይህንን ስለማይጠብቅ ነው። ወንዱም ሴቱም ይህን ባለመጠበቁ ምክንያት ብዙ አገራችን ላይ ሰው እየታጣ ነው። ትውልዱ እየሞተ ነው። ደህና ሰው እየታጣ ነው። ጥንቱንም መጀመሪያውን በኃጢአት ስለሚፈጸም ነው። ይሄ ግብር ኢኮነ ብውሃ ነው የሚለው ይሄ ተገቢ አይደለም። ወዝንቱ ኢርቱ ወኢ ብውህ ይሄ አግባብ አይደለም፣ ትክክል አይደለም ብለው ሰለስቱ ምዕት ሲያስቀምጡ መተርጉማን ሊቃውንት ደግሞ ወንድ ፀንሳ ከሆነ ወንድ ከጸነሰችው ባለቤቱ ጽንሱ ከታወቀ በኋላ ቢገናኛት በወንዱ ልጁ ላይ ዝሙት ፈጽሟል፣ ግብረ ሰዶም ብለው ነው የተረጎሙት። የአንድም ታሊቀውን በወንዱ ልዩ ልጁ ላይ የሰዶምን ስራ ሰርቶበታል። ይህ ትምህርት ብዙ ጊዜ እየገለጥን አደባባይ ላይ ስናስተምረው አይታይም። ግን ህዝቡ አይቀበለውም ብለን ጓዳ ላይ መቀመጥ አለበት እንዴ? ቀን ሆኖ መታፈን አለበት እንዴ? ስርዓቱ መቀመጥ አለበት እንዴ? ሰው በኃጢአት ማለቅ አለበት እንዴ? ይህን እኮ አባቶቻችን ያስቀመጡልንን የጾም ሰው ሁሉ ክርስቲያን ሁሉ እንዲጾም ስርዓት ተሰርቷል። ብዙ ግን አይጾምም። የማይጾም አለ ብለን ታዳ ስለ ጾም አናስተምርም እንላለን እንዴ? ብዙ ሰው ጾሙን ትቶታል እንታው ይባላል አይባልም። ት ከጸነሰች እሳ ሴት ፀንሳ ከሆነ ከሴት ልጁ እንደ ሎጥ ሎጥ ሎጥ ታላቁ አባታችን ሎጥ ይሰዶምና ገሞራ ሲጠፉ በደግነቱ እሱ ከገሞራ እሳት የዳነ ነበር ግን ልጆቹ ወይን አጠጥተው አሽክረው ሞአብና አሞን የሚባሉት በመጽሐፍ ቅዱስ የሚታወቁት አካላት አሞን፣ ሞአብ የሚባሉ ከሀያታቸው የተወለዱ ናቸው። ከአያታቸው አባታቸውም አያታቸውም ነው፣ እንግዲህ ሎጥ ለነሱ ማለት ነው። ምክንያቱም ሁለቱ ሴ ታላቅና ታናሽ ልጆች ነበሩ፣ የሎጥ ልጆች አባታቸውን አሰከሩት። ሲሰክርላቸው ታላቂቱ መጀመሪያ አብራተኛች አብራ መተኛቷን መተኛቷን አላወቀም። ከታላቂቷን ወለደ፣ ታናሽቱም እንደዚሁ አብራተኛች፣ ከታናሽቱም ወለዱ። ከልጆቹ በዚህ ምክንያት ሎጥ እያለቀሰ የደረቀ እንጨት እስከማለምለም ደርሷል። ሎጥ በተገለጠ ነው ይሄን የሰራውስ፣ ምንም እንኳን በወይንቢስት ይሄ ግን ፅንስ ላይ የሚሆነው በሴት ልጁ ላይ ኃጢአትን እንደመፈጸም ነው ተብሎ ተቀምጧል። ስለዚህ ይሄንን ልንጠነቀቅበት፣ ጋብቻው ክቡር እንዲሆን፣ ትውልዱ ንጹሕ እንዲሆን፣ ደጋግ ጳጳሳት እንዲወለዱ፣ ደጋግ ነገስታት እንዲወለዱ፣ ቤተ ክርስቲያኗን የሚረከቡ ሀገሪቱን የሚረከቡ አሁን ይህንን ሀገሪቱን የሚያረጋጉ ሰላም የሚሆኑ ለሀገሪቱ ንጹሃን ቅዱሳን ሰዎች ይወለዱ ዘንድ ከተፈለገ ይህንን ስርዓት መጠበቅ አለበት። ሁሉ ይህን ማስከበር አለብን። ይህ ቋሚ በቤተ ክርስቲያናችን ክፍል ሰባት ላይ አንቀጽ አራት ላይ ክፍል ሳብ ላይ የሚገኝ ነው። ይሄ በተመሳሳይ በተመሳሳይ ጊዜ ጽንስ ብቻ አይደለም፣ የጽንስ ጊዜ ብቻ አይደለም እንዲከበር ያዘዙት ህርስና ትክት ህርስ ትክት ህርስ የሚባለው ሴቲቱ ወልዳ የምትታረስበት ወራት ነው ጊዜ ነው። 40 ቀን ሊሆን ይችላል፣ 80 ቀን ሊሆን ይችላል። ይሄም በተመሳሳይ ታነግስት አንቀጽ 24 ክፍል 10 11 ይመስለኛል። ከእዚሁ አንቀጽ 24 ነው፣ ተመልከቱት። በዚያ ውስጥ ይገኛል። ይሄ ህርስ ህርስ ሴቲቱ ወልዳለች፣ የወለደችው ሴት አርባ ቀን ሳይሆናት የወለደችው ሴት ሴት ወልዳ ከሆነ ሰማንያ ቀን ሳይሆናት ወንዱ ከሴቲቱ መደመር አይችልም፣ ግብር መፈጸም አይችልም፣ ፈቃደ ስጋ መፈጸም አይችልም። ይሄ ከሆነም ስርዓተ ቤተ ክርስቲያን እየተጣሰ ነው። የሚወለዱ ልጆች ርጉማን የሚሆኑ፣ እናት አባት ገዳይ የሚሆኑ፣ እናት አባት የማይጦሩ የሚሆኑት ያለ ስርዓት ያለ ህግ ስለሚወለዱ ነው። እንዲህ አይነት ህጎች ስለሚጣሱ ነው። ይህም በቤተ ክርስቲያን ስርዓት የተከለከለ ነው። ፅንሱ ራሱ በሽተኛ ነው የሚሆነው በዚህ ጊዜ የሚጸነስ አርባ ቀን ሳይሞላ ምክንያቱም እስከ አርባ ቀን እስከ ሰማንያ ቀን ሰማንያ ቀን ከሆነ ሴት ስትወልድ ሴቲቱ ደም ይበዛባታል። ሴት በመውለድ ጊዜ፣ ወንድ በመውለድ ጊዜ ደግሞ ደሙ ይቀንሳል። በዚህ ውስጥ ሳለች ደግሞ እንዲሁም ደግሞ በወር አበባ ጊዜ ሳለች በዚህ ውስጥ የሚጸነስ ጽንስ ካለ ድዊ ድዊ አካል አካሉ ሁሉ በሽተኛ ነው የሚሆነው። ያ ለዚህም ነው ቤተክርስቲያን ተው የምትለው። እንደገና ህግም ነው ስርዓትም ነው፣ በኦሪትም አስቀድሞ የመጣ ነው። እንደውም በኦሪት ይህን የሚያደርግ ከሆነ የተረገመ ይሁን ነው የተባለ።